የምትፈወሱበት ቤት ነው። ቤተሳይዳ ነው። የምትባረኩበት ቤት ነው። የምትፈቱበት ቤት ነው። የምትወጡበት ቤት ነው። ጸሎት ከፈለገ ወደ ወደደው መርጦ መደፋት ይችላል። አፈር ይላል፣ ድንጋይ ይላል። ማየት እፈልጋለሁ። ልጆቻችሁን ማየት እፈልጋለሁ። ማታ የነበራችሁ ያለበራት ክብር ለኢየሱስ ሲ ማታ እንደዚህ በሚል ቃል ነው የተማርነው። ጳውሎስ ጭራሮ ነቃቅኖ እሳት ውስጥ ሲጨምር እፉኝት ወጣችና ምን አደረገች? ነደፈችው። እሳት ስለጨመረ እሳት ውስጥ ጭራሮ ስለጨመረ ነው እፉኝት የወጣችው። እፉኝቱ በጣም ሁ ነገር በፊት ብታቹ ጭራሮ አቅቶ ሲጨምሩ እፉኝት አልወጣችም። ጳውሎስ ግን ሲጨምር እፉኝት ወጣች፣ ነደፈችው። እፉኝት በባህሩ የነደፈው ሰው በሕይወት አይኖርም፣ በሕይወት አይተርስም። ከዚህ የተነሳ ይሄ የፍርድ ሰው ነው ብሎም ሰዎቹ በጳውሎስ ላይ ፈረዱ። ጳውሎስ ግን ምንም ምልክት አታይበትም። ክብር ለኢየሱስ ይሁን። ዛሬ ደግሞ ያለንበት ማታ አይተማን ዛሬ ደግሞ አንዳች አይጎዳህም። አሜን። አንዳች አይጎዳህም። አሜን። ዮጌታም ፍቅር አንዳች አይጎዳህም። አሜን። አንዳች አይጎዳችሁ። አሜን። ዳሽማራ ዴ ጋሳቴላቦራ ባዲናማ በጌታ በኢየሱስ የእግዚአብሔርን ቃል አነባለሁ ወደ ሁላችሁም። እስኪ ወደ ሐዋርያ አስራ ምዕራፍ አስራ ሁለት ላይ ቅርታ 28 ላይ እንሄድና ከዛ ቦታ ላይ እግዚአብሔርን ቃል በዚህ ሪስ መሰረት እንማራለን። ክብር ለኢየሱስ ነው። ደስተኞች ናችሁ ደስተኞች ናችሁ። እስኪ እኔ ደስተኛ ነኝ ማለት ነው። ሃሌሉያ እግዚአብሔር በሁለት ቅድም ከፕሮግራም መሪው ጀምሮ አምልኮ የመሩትን እግዚአብሔር ይባርካችሁ። እስኪ ባርኳቸው። እግዚአብሔር ይባርካችሁ በሏቸው። እስኪ እግዚአብሔር ይባርካቸው። እግዚአብሔር ይባርካችሁ፣ ጨምራችሁ ባርኳችሁ። እግዚአብሔር ይባርካችሁ። ክብር ለኢየሱስ ይሆን፣ አሜን። በጣም ክዳን አላችሁ። ሲቸርች ላይ አባል የሆናችሁ ደስ ይበላችሁ፣ አገልጋይ የሆናችሁ ደስ ይበላችሁ። ዛሬ ላይ የሆነ የሆነ ነገር በሰዎች መስፈርት ብዙ ነገሮችን ልታካዩ ትችላላችሁ። ግን የእግዚአብሔር ሕልውና የእግዚአብሔር መንፈስ ካለ ወገኖቼ የሌለውን ነገር ሲቦ ያመጣ። አሜን አመና ወይ አሜን። ታራሳችሁን አትናቁ። እግዚአብሔር ከዜሮ ጀምሮ ይባርካችኋል። አሜን። እግዚአብሔር ለሀገር ለምድር፣ እግዚአብሔር ቁም ነገረኛ ያደርጋል። አሜን። ቤተሰብ መድኃኒት ያደርጋል ብያለሁ። ክብር ለኢየሱስ ይሁን አሜን። እና ቀጥታ ወደ እግዚአብሔር ቃል እንሄዳለን። አረ ስራ ምዕራፍ ስምንት ከቁጥር አንድ ጅምር ያለውን ክፍል በጌታ በኢየሱስ ስም አነባን። በደህና ከደረስን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቀን አረማውያንም የሚያስገርም ቸርነት አደረጉልን፤ ዝናብ ስለሆነም፣ ስለ ብርዱ እሳት አንድደው ሁላችንን ተቀበሉ። ጳውሎስ ግን ብዙ ጭራሮ አከማሽቶ ወደ እሳት ሲጨምር እፉኝት ከሙቀት የተነሳ ወጥታ ምን አረገችው? ነች ከምን የተነሳ ከሙቀት የተነሳ አይጅ በፊት እሳቱን ያነዱት የነበሩ ሰዎች እሳቱ ከፍ አላለም አልጨመረም የእሳቱ መጠን ከፍ አላለም ጳውሎስ መጣና ጭራሮውን ለቃቅሞ አምጥቶ ሲጨምር ከሙቀት የተነሳ ይፉኝት ወጣች ነው የሚለው ክብር ለኢየሱስ ይሁን አሜን የሚገርማችሁ ነገር ተመሳስላችሁ ስታመልኩ ጠላት በቃ እሺ ኑሩ ብለው ምንም አይነካችሁም፣ ምንም አያረጋችሁ። ወደ መለየት ስትመጡ፣ ወደ እውነት ጋር ስትመጡ፣ ወደ መረዳት ጋር ስትመጡ ጠላት አታ ደርጋችሁ ልበቀላችሁ ይፈልጋል። ነገር ግን የዘላለም አምላክ እግዚአብሔር ሳ ይላችሁ አስሙ፣ አንዳች ጠላት አይጎዳችሁም። ማነው ማነው የሚቀበል? እናንተ የምትፈሩት ነገር እናንተ ላይ ዋስን እርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህር እንኳን በደና ብወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ። እርሱ ግን እባብቱን ወደ እሳት አራገፋት። አሜን። ማታ ምን አድርገን ነበር? አራግፈን ነበር። ጨርቅ ያዝን ሰዎች፣ ሶፍት ምናምን ያዝን ሰዎች አራግፈን አልነበር